ክርስቲያን አቶ መዋቅር ተጠንቶ የቀረበው ሰነድ በተግባር ላይ ይውላል አይውልም የሚለው አሁንም ያልተቋጨ ጉዳይ ሆኗል ሆኖ ቀጥሏልን ብለዋል። ሊቃነ ጳጳሳት እንዲሾሙባቸው የተመረጡ ሀገረ ስብከቶችም ምዕራብ ሐረርጌ፣ ወለጋ፣ ሆሮ ጉዱሩ፣ ምዕራብ ወለጋ፣ ቄለም ወለጋ፣ ሻሸመኔ፣ ድሬዳዋ፣ ጌዲዮ እና ዳውሮ አካባቢዎች መሆናቸውንም ከቤተ ክርስቲያኗ የወጣው መረጃ ያመለክታል። አስመራጭ ኮሚቴ በሚል የተመረጡት ደግሞ አቡነ ሳዊሮስ፣ አቡነ ማርቆስ፣ አቡነ ሄኖክ፣ አቡነ ኤርሚያስ፣ አቡነ ናትናኤል፣ አቡነ ህርያቆስ እና አቡነ ሩፋኤል መሆናቸውን ታውቋል። ይህ አስመራጭ ኮሚቴ በሚል የተሰየመው ቡድን ደግሞ ከቤተ ክርስቲያን ይልቅ የመንግስትን ፍላጎት ለማስከበር ሲረባረብ የነበረው ቡድን ዋነኛ አካል መሆኑንም የኢትዮ ሶስት ስልሳ የቤተ ክርስቲያኗ ምንጮች ሳይጠቁሙ አላለፉም። ይሄ ቡድን ጥናት አድርጎ በሰኔ መጨረሻ ያቀርበዋል የተባለው ውጤትም ከወዲሁ ከባድ ጥርጣሬን ፈጥሯል ሲሉ ምንጮቹ ገልጸዋል። ምንጮቻችን አክለው እንደገለጹት በኦህዴድ ቀጥተኛ ትእዛዝ፣ ሲኖዶሱ በአማራ ክልል የትኛውም ችግር ያለበት ቦታም ቢሆን እንዳትሾሙ ሲል የሰጠውን ትእዛዝ ማስከበር መቻሉ መጪው ጊዜ ለቤተ ክርስቲያኗ አሳሳቢ እንደሆነ አመላካች ነው። ቤተ ክርስቲያኗ በመንግስት መዳፍ ስር እንዳትወድቅ እየታገሉ ያሉ የቤተ ክርስቲያኗ ሊቃውንት አሁንም ከያሉበት እየታደኑ መታሰራቸው ቀጥሏል ሲሉም ምንጮቹ ጨምረው ገልጸዋል። ይህ በእንዲህ እንዳለ ደግሞ ማህበረ ቅዱሳን የቴሌቪዥን እገዳውን አስመልክቶ ለኢትዮጵያ መገናኛ ብዙሃን ቦርድ የቅሬታ ደብዳቤውን ማስገባቱንም ምንጮቹ አመልክተዋል። ይበ በእንዲህ እንዳለ የሀገሬ ቴሌቪዥን ስራ አስኪያጅ ዲያቆንና መምህር ብርሃኑ አድማሴ ከታፈኑበት ሲለቀቁ ጋዜጠኛ ተመስገን ደሳኝ ደግሞ ስትፈለግ ትመጣለ በሚል ወደ ቤቱ እንዲመለስ መደረጉን የኢትዮ ሶስት ስልሳ ምንጮች ገልጸዋል። አሁን ላይ የወዲዶ አገዛዝ ዋነኛ ትኩረቱን በመገናኛ ብዙሀን ላይ አድርጓል የሚሉት ምንጮቹ አሁንም የመገናኛ ብዙሀን ኃላፊዎችን አፍኖ በመውሰድና በማስፈራራት ላይ መሆኑንም ሳይጠቁሙ አላለፉም። ከዚህ እስር ጋር ተያይዞም ዛሬም የአሻምና የባል ሀገሩ ሚዲያ ስራ አስኪያጆች በዚሁ አፋኝ ቡድን ለጥያቄ ትፈለጋላችሁ በሚል ከተወሰዱ በኋላ መምህርና ዲያቆን ብርሃኑ አድማሱ ከታፈኑበት ሲለቀቁ የአሻም ሚዲያ ስራ አስኪያጅ እስካሁን ያሉበት ሁኔታ አለመታወቁንም ተናግረዋል። ይሄ ዜና እየጠናቀረ ባለበት ሰአትም የነገረ መለኮት ምሩቃን ማህበር ሰብሳቢና የሀገር አቀፍ የቤተ ክርስቲያን ወቅታዊ ጉዳይ አስተባባሪ አብይ ኮሚቴ ዋና ሰብሳቢ የሆኑት ቀሲስ አክሊል ዳምጠው በዚሁ ቡድን መታፈናቸውን ገልጸዋል። ቀሲስ አክሊል የፖሊስ አካላትንም በሚሉ ሰዎች የታፈኑት ከነ ተሽከርካሪያቸው መሆናቸውንና እስካሁን የተወሰዱበት ቦታ አለመታወቁንም ነው ምንጮቹ ያመለከቱት። እያንዳንዱን የመገናኛ ብዙሃንን ጭምር ሌሎች ጋዜጠኞችን፣ በተለይ የአማራ ተወላጅ የሆኑ ጋዜጠኞችን አስሮ የሚያሰቃየው አካል ትላንት ጋዜጠኛ ተመስገን ደሳለኝን በወዴዱ ኃይል አስከብቦ ከወሰደ በኋላ ማምሻውን ወደ ቤቱ እንደመለሰው ኢትዮ ሶስት ስልሳ በመረጃው ይፋ ማድረጉ ይታወሳል። ዛሬም በድጋሚ ቀርቦ ለምርመራ ስትፈለግ ትመጣ አለ በሚል ወደ ቤቱ እንዲመለስ መደረጉንም ምንጮቹ ጠቁመዋል። ይህ በእንዲህ እንዳለም ሰሞኑን ደብረ ብርሃን ከተማ ላይ ለቤተሰብ ጥየቃ በሄደበት የታፈነው የአዲስ አበባ ቅርንጫፍ የአማራ ተማሪዎች ማህበር ምክትል ስራ አስኪያጅ አበባ ማሙዬ ከሁለት ሳምንት ፍለጋ በኋላ መገኘቱን ምንጮቹ ይናገራሉ። በአሁኑ ሰዓትም በደብረ ብርሃን ባህር ኃይል ያለው ወታደራዊ ካምፕ ውስጥ የሚገኝ ሲሆን አፋኙም የጀኔራል እሸቱ ወታደሮችና አዲስ የተመደበው የአፋኞች ቡድን መሆኑንም የኢትዮ ሶስት ስልሳ ምንጮች አመልክተዋል በዚህ አፋኝ ቡድን እየተጋዙ ያሉ የመገናኛ ብዙሀን ባለቤቶችና ባለሙያዎች ብሎም ሌሎች ንጹሀን ዜጎች የሚወሰዱበትን ቦታ እንዲያውቁ ተደርገው እንደሚታፈኑም ሳይጠቁሙ አላለፉም የመገናኛ ብዙሀን ባለሙያዎችን ጨምሮ ዘርን መሰረት ያደረገው አፈና አሁን መናገር በማይቻልበት ደረጃ ተጠናክሮ መቀጠሉን ነው የኢትዮ ሶስት ስልሳ ምንጮች የሚናገሩት በጋምቤላ ኢታንግ ልዩ ወረዳ የኑኤር ታጣቂዎች በፈጸሙት ጥቃት በትንሹ አራት ንጹሃን ዜጎች ሲገደሉ ከ10 በላይ መቁሰላቸውን የኢትዮ ሶስት ስልሳ ምንጮች ገለጹ። በልዩ ወረዳው ሁለት ቀበሌዎች የተከፈተው ጥቃት አሁንም ቀጥሏል የሚሉት ምንጮቹ ከዚህ ጥቃት ጋር ተያይዞ አንድ መንደር ሙሉ በሙሉ በእሳት መንደዱንም ይናገራሉ። ከዚህም ጋር ተያይዞ ምናልባትም የሟቾቹም ሆነ የተጎዱ ዜጎች ቁጥር ሊጨምር ይችላል ሲሉም ስጋታቸውን አስቀምጠዋል። የዚህ ጥቃት ዋና ፈጻሚ በአካባቢው ራሱን ያደራጀው የኒወር ታጣቂ ነው ይባል እንጂ ዋናው የጥቃቱ ባለቤት ግን በሰላም ገብቻለሁ በሚል ወንጀሉን የቀጠለው የጋምቤላ ነጻ አውጪ ግንባር ነው ሲሉም አስምረውበታል። ይሄ ቡድን ከአንድ ሺ በላይ ታጣቂ ኃይል እንዳለው እየተነገረ ነገር ግን ወደ ሀገር ቤት በሰላም ገብቻለሁ ሲል ይዞት የመጣው ኃይል ከአንድ መቶ አይበልጥም ሲሉም ይናገራሉ። ለአሁኑ የነፃ አውጭ ግንባሩ ጥቃት ምክንያት ተደርጎ እየተቀመጠው ባለፈው ቅዳሜ ድንበር አልፎ በገባው በደቡብ ሱዳኑ የሙርሌ ታጣቂ ቡድን የተፈጸመው ጥቃት የሙርሌ ሳይሆን የአኝዋክ ቡድን የፈጸመው ነው በሚል መሆኑንም ያነሳሉ። የሙርሌ ታጣቂ ቡድን ድንበር አልፎ ገብቶ በከፈተው በዚህ ጥቃት አስር ንጹሐን ዜጎች መግደሉንና አስራ ሁለት ሰዎች ማቁሰሉን የክልሉ የሰላምና ጸጥታ ቢሮ ባወጣው መረጃ ይፋ አድርጓል ጥቃቱ ደግሞ በማኩዌ ወረዳ ቤልኪቾ ቀበሌ እንዲሁም በዋንቱማ ወረዳ መተሃር ከተማ በመካነ ኢየሱስ ቤተ ክርስቲያን ላይ መሆኑንም በመግለጫው ይፋ አድርጓል። ከዚህ ጥቃት ጋር ተያይዞ የሞቱትም ሆነ የቆሰሉ ንጹሐን ዜጎች ቢሮ መግለጫው ላይ ካሰፈረው በላይ ሊጨምር ይችላል ሲሉም ግምታቸውን አስቀምጧል። የኒውዮርክ ታጣቂ ቡድን ከጋምቤላ ነጻ አውጪ ግንባር ጋር አብሮ በመሆን ይህ ጥቃት የተፈጸመበት ድንበር አልፎ በመጣ ታጣቂ ቡድን ሳይሆን በአኝዋክ ቡድን የተፈጸመ ነው በሚል በአካባቢው ንጹሐን ዜጎች ላይ ተኩስ መክፈቱን ይናገራሉ። አሁንም የተኩስ ልውውጡ ተጠናክሮ ቀጥሏል ብሎም ሲሉም ያሰምሩበታል። የኦነጉ ገዳይ ቡድን አጀንዳ አስፈጻሚ የሆነው የጋቱላክ ታጣቂ ቡድን በአካባቢው አሁን ጥቃቱን የቀጠለ ሲሆን ከዚህም ጋር ተያይዞ ምናልባትም የተጎዱ የንጹሐን ዜጎች ቁጥር ሊጨምር ይችላል ሲሉ የኢትዮ ሶስት ስድሳ ምንጮች ስጋታቸውን ያስቀምጣሉ። የጋምቤላ ልዩ ኃይልና በአካባቢ ያለው የፌዴራል ኃይል በጋራ የዚህም ቡድን ለመከላከል ከባድ ውጊያ እያደረጉ ከመሆኑ ጋር ተያይዞ ዛሬ በዚህ ጥቃት ምን ያህል ጉዳት እንደደረሰ እንኳን እስካሁን ማወቅ አልተቻልም ብለዋል። ጋምቤላን የመሰልቀጥ የወዲዱ ኦነግ አገዛዝ አካሄድ አሁንም የጋምቤላ ንጹሐን ዜጎችን ነፍስ እያስገበረ ነው ሲሉ ምንጮቹ አመልክተዋል። ይቅርታ በአማራ ክልል በአንዳንድ የጎጃም አካባቢዎች አርሶ አደሮች የተቃውሞ ድምጽ ማሰማት መጀመራቸው ሲገለጽ፣ የባህር ዳር ከተማ ደግሞ ሙሉ በሙሉ በሚባል ደረጃ ከፌዴራል በተላከ የኮማንዶ ኃይል እንድትከበብ መደረጓን የኢትዮ ሶስት ስልሳ ምንጮች አስታወቁ። ሰሞኑን የባህር ዳር ከተማ ከወትሮ በተለየ መልኩ በኦህዴዱ ኃይል ስትሸበር መክረሟን ይናገራሉ። የኅብረተሰቡን ነጻነት የመንቀሳቀስ መብት የገፈፈው ይህ ቡድን ሰባታሚት ማረሚያ ቤትን በአራት አቅጣጫ ማስከበቡንም ጠቁሟል። አሁንም በየአካባቢው በፍተሻ ሰበብ ህብረተሰቡ የሚያንገላታው ይሄው ስብስብ እያንዳንዱን የአይንሁ አላማረንም በሚል ወዳልታወቀ ስፍራ እያጋዙት መሆኑንም ይገልጻሉ። ይህ በእንዲህ እንዳለ ደግሞ ሰሞኑን ከማዳበሪያ ከማዳበሪያ አቅርቦት ጋር በተያዘ አደባባይ ወጥተው የነበሩት የጎጃም አርሶአደሮች አደሮች ለአዲስ ተቃውሞ እየተዘጋጁ መሆኑን ነው ምንጮቹ የሚናገሩት። በአንዳንድ አካባቢዎችም አርሶ አደሩ ቅሬታውን በግልጽ ማቅረብ መጀመሩ ነው የኢትዮ ሶስት ስልሳ ምንጮች ያመለከቱት። በተለይ በደንበጫ አካባቢ ቁጣውን ለመግለጽ የሞከሩን አርሶ አደር ታገሎ ሚሆን አስሮ አፉን ለማስያዝ የኦዴዶ ኃይል ወደ አካባቢው እያመራ መሆኑንም ጠቁመዋል። በየትም አካባቢ ሕዝቡ አደባባይ ወጥቶ ተቃውሞን እንዳያሰማ እያደረገ ያለው ኃይል በአንዳንድ አካባቢዎች እየተሰማ ያለውን የአርሶ አደር ተቃውሞ ለማፈን እየተራወጠ መሆኑንም ሳይጠቁሙ አላለፉም። በክልሉ በሁሉም አቅጣጫ ኃይሉን ያሰባሰበው የኦዴዶ አገዛዝ በተገኘው አጋጣሚ ሁሉ ጦርነት በመክፈት ንጹሐንን መግደል መቀጠሉንም ምንጮቹ ገልጸዋል። በተለይ ሰሜን ሸዋ በተለያዩ አካባቢዎች ላይ ሰሞኑን አዲስ ዘመቻ ከፍቶ የነበረው የኦህዴድ መከላከያ ኃይል አሁንም ኃይሉን በመጨመርና ወደ አካባቢዎቹ በመጠጋት ላይ መሆኑንም የኢትዮ ሶስት ስልሳ ምንጮች ጠቁመዋል። በአዲስ አበባ ቡራዩ አካባቢ የሚገኙ አንደኛ ደረጃ ትምህርት ቤት ተማሪዎች ቤተሰቦቻቸው የሚያዩት የቴሌቪዥን ጣቢያ ምን የሚባል ነው በሚል ከፍተኛ ጫና እየተደረገባቸው መሆኑን ቤተሰቦቻቸው ለኢትዮ ሶስት ስልሳ ገለጹ። በተለይ ደግሞ እንዲህ አይነቱ ጥያቄ በተለየ መልኩ የአንደኛ ክፍል ተማሪዎች ላይ አተኩሯል ሲሉም ይናገራሉ። ተማሪዎቹ በየተራ ከሚማሩበት ክፍል እየተጠሩ ቤታችሁ የሚታየው የቴሌቪዥን ጣቢያ ምንድን ነው፣ እናትና አባታችሁ የሚያዩት ምን የሚባል ጣቢያ ነው፣ በአማርኛ የሚተላለፍ ፕሮግራም ምን ምን ይባላል፣ የሚሉና ሌሎች ጥያቄዎችን አቅርበላቸዋል ይላሉ። ተጠያቂዎቹ አብዛኞቹ የአንደኛ ክፍል ተማሪዎች ከመሆናቸው ጋር ተያይዞ ብዙ ጊዜ የምናየው የአሻንጉሊት ፊልም ነው ከሚል የዘለለ ምላሽ መስጠት አልቻሉም ሲሉ ለኢትዮ ሶስት ስልሳ በላኩት መረጃ ላይ አስፍሯል። በተለይ ላሉ የአንደኛ ክፍል ተማሪዎች ላይ ያተኮረው ምርመራ ወደ ሌሎች ክፍሎች ተማሪዎች ቀስ በቀስ እየተሸጋገረ መሆኑንም በመረጃቸው ጠቁመዋል። ይህ በእንዲህ እንዳለ ደግሞ ከሁለት ቀን በፊት የከተማዋን ኗሪ ሰብስቦ የጠራው የወዲዱ ስብስብ ለአረንጓዴ ልማት እያንዳንዳችሁ መዋጮ ማዋጣት አለባችሁ በሚል ከማስጠንቀቂያ ጋር መመሪያ ማውረዱን ይናገራሉ። ይህ መመሪያ ያውረዱ ደግሞ በቀጥታ ከከንቲባዋ ጽሕፈት ቤት የተላኩ የተባሉ ተወካዮች መሆናቸውንም ነው ነዋሪዎቹ በመረጃቸው ላይ ያሰፈሩት። በስብሰባው ላይ አቅማችሁ በፈቀደው መጠን ነው የምታዋጡት የሚል ነገር ቢናገርም፣ ከስብሰባው በኋላ ግን በየሱቁና በየቤቱ ሲዞሩ የነበረው አካል በእያንዳንዱ ላይ ተመኑን እራሱ ያስቀመጠን ይላሉ። በዚህ ተመን መሰረትም የአንድ ተለቅ ያለ ሱቅ ባለቤት 3500 ብር እንዲከፍል ሲተመንለት፣ ዝቅተኛው ደግሞ 500 ብር እንዲሆን ተወስኖበታል ይላሉ። ለነዋሪው የሚታደለው ወረቀት ላይ ብሩ የሚገባበት ባንክ ቁጥር መስፈሩንም ነዋሪዎቹ በመረጃቸው ላይ አመልክተዋል። ለነዋሪው የታደለው ወረቀት ግን ምንም አይነት ማህተም የሌለው መሆኑን ግን ሳይጠቁሙ አላለፉም። የወረቀት እንዲታደል እየተደረገ ያለው ደግሞ በአካባቢ ባሉ የጎጥ አመራሮች አማካኝነት መሆኑንም ነዋሪዎች ይናገራሉ። ይህንን መመሪያ እያወረደ ያለው አካል አመሻሽ ላይ ድንገት የያዙ ወጣትም ካለ ስልክ በመበርበርና በማፈን ስራ ላይም ተሰማርቷል ሲሉ መረጃቸውን ለኢትዮ ሶስት ስልሳ አድርሰዋል። በመጨረሻም የኢትዮጵያ ንግድ ባንክ ሙሉ በሙሉ በሚባል ደረጃ በአንድ ቋንቋ ተናጋሪዎች እንዲሞላ እየተደረገ መሆኑ የኢትዮ ሶስት ስልሳ የውስጥ ምንጮች ገለጹ። የውስጥ ምንጮቹ የኦሮሞ አገዛዝ የኢትዮጵያ ንግድ ባንክ መዋቅር ውስጥ ሙሉ ለሙሉ ከታች እስከ ላይ የኦሮሞ ተወላጅ የሆኑ ሰራተኞችን የተለየ ጥቅም እንዲያገኙ በማድረግ ጭምር ነባር ሰራተኛው ተማርሮ እንዲወጣ በማድረግ ላይ ናቸው ይላሉ። ባለፉት ሁለት ወራት ይላሉ ምንጮቹ፣ ባንኩ ከስምንት ሺ በላይ ሰራተኛ ቀጥሯል ሲሉ ይናገራሉ። ከዚህ ቅጥር ጋር ተያይዞም አዲስ አበባ ቅርንጫፎች ውስጥ አዲስ የገቡ ሰራተኞች ከዘጠና በመቶ በላይ የሚሆኑት ከኦሮሚያ የተለያዩ ቅርንጫፎች የመጡ መሆኑንም የውስጥ ምንጮቹ ይናገራሉ በሳማሳያነትም ከሻሸመኔ ከአምቦ ከአዳማ ከነቀምቴና ከሌሎች ቅርንጫፎች የመጡ መሆኑንም በመረጃቸው ይናገራሉ ከቅርንጫፎች መጥተው በአዲስ አበባው ንግድ ባንክ ከተቀጠሩት አዳዲስ ሰራተኞች ዘጠና በመቶ የሚሆኑት ባለጊዜዎቹ መሆናቸው ደግሞ ነገሩን አክፍቶታል ሲሉም ይናገራሉ በየቅርንጫፉ ያሉ ዳይሬክተሮችን ሰራተኛው ማናገር ከፈለገ የግድ ኦሮምኛ ቋንቋ መቻል አለበት የሚል አቋም ይዘው እምቢ ያለው ደግሞ በማባረር ማስፈራት ተግባር ላይ ተጠምደዋል ይላሉ የውስጥ ምንጮቹ። በተለይም ኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ ዳይሬክተር ወይዘሮ ሌንሲ ገለታ ከኦሮሞ ውጪ አይኔ አያይም ብላ በዲስትሪክቱ ያሉትን ሰራተኞች በማናለብኝነት ሙሉ በሙሉ ኦሮምኛ ተናጋሪ መሆን ግድ ነው ብላ የአማራ ተወላጅ የሆኑ ባለሙያዎችን ጠራርጋ ማባረሯ ማባረሯንም ይናገራሉ። የአማራ ባንክ ነው የነበረው አሁን እኛ ደግሞ በተራችን የኦሮሞ ባንክ እናደርገዋለን የሚለው ደግሞ የዳይሬክተሯ የአደባባይ ዛቻ ነው ይላሉ። የአማራ ተወላጅ በሆኑ ሰራተኞች ላይ በተለየ መልኩ እያደረሰች ያለው ግፍ አሳፋሪ ነው ሲሉም ገልጸውታል። ሰራተኛ ይህንን በደል ለማሳወቅ ሲሞክር ደግሞ ሁሉም የቤተ ክርስቲያን ካህናትና ምእመናን ህብረት በቅርቡ ዓለም አቀፋዊ ሰላማዊ ሰልፍ ሊጠራ መሆኑን አስታወቀም። በዋሽንግተን ዲሲና አካባቢው መቀመጫውን ያደረገው ህብረቱ ቤተ ክርስቲያኗ ከደረሰባት ፈተና ጋር ተያይዞ በቅርቡ ሊተገብራቸው በቅድ የያዛቸውን ጉዳዮች በወጣው መግለጫና ለኢትዮ ሶስት ስልሳ በላከው ዝርዝር ጉዳይ ላይ ያስቀምጧል። በቀጣይ መንግስት በቤተክርስቲያን ላይ ብሎም በንጹሐን ዜጎች ላይ እያደረሰ ያለው በደል የከፋ ከመሆኑ ባሻገር የተጽዕኖ የቤተ ክርስቲያንን ህልውና አደጋ ላይ የሚጥል ነው ብሏል ህብረቱ። ስለሆነም ጉዳዩን ለዓለም ማህበረሰብ ለማሳወቅ በቅርቡ ዓለም አቀፋዊ ሰላማዊ ሰልፍ እንደሚጠራም ማስታውቋል። መንግስት ቤተ ክርስቲያንን በመከፋፈል ሃይማኖትን የማጥፋት ሀገርን፣ የመበታተን ስራ በከፍተኛ ደረጃ እየሰራ ነው ብሏል። ህብረቱ ባወጣው መግለጫው ይህ ደግሞ በቀጣይነት የማያቋርጥ የእርስ በርስ ግጭት፣ የደም መፍሰስና ግድያ የሚያመጣ ምስራቅ አፍሪካን ብሎ መላው ዓለምን ከፍተኛ ስጋት ላይ የሚጥል በመሆኑ ይህንን ጉዳይ ለዓለም አቀፉ ተቋማት እንደሚያሳውቅ አስቀምጧል። ከእነዚህ ተቋማት መካከልም የዓለም ባንክ፣ የዓለም የገንዘብ ብድር ድርጅት የአውሮፓ ህብረትና ሌሎች መሰል ድርጅቶች በማሳወቅ ሊደረጉ በሚገባቸው ተግባራት ላይም አብሮ እንደሚመክር አስታውቋል። ከአሜሪካ የህግ አውጪ አካላት ጋር በሀገሪቱ ባለስልጣናት ላይ የመጓጓዝ ማዕቀብ እንዲጣል ብሎም በአለም አቀፉ ፍርድ ቤት ሀገሪቱ ውስጥ በመንግስት እየተካሄደ ላለው ግፍ ግድያና እንግልት የመንግስት ባለስልጣናት እንዲጠየቁና ለፍርድ እንዲቀርቡ የማድረግ ስራውንም መጀመሩን ነው ለኢትዮ ሶስት ስልሳ በላከው መግለጫው ላይፍ ያደረገው። የኦህዴዱ መከላከያ የላሊበላ አውሮፕላን ማረፊያን ሲከብ በጀኔራል አበባው የሚመራው ቡድን ደግሞ በሸዋሮቢትና አካባቢው አፈና እያካሄደ መሆኑን የኢትዮ ሶስት ስልሳ ምንጮች ገለጹ። ይኸው የኦህዴዱ ኦነግ ቡድን ከአውሮፕላን ማረፊያው ሌላም ላሊበላን ዙሪያን መክበቡን ነው የኢትዮ ሶስት ስልሳ ምንጮች የሚናገሩት። ስምንት ኦራል ተሽከርካሪ ሙሉ የኦህዴዱ ኃይል ወደ አካባቢ መግባቱን የሚናገሩት ምንጮቹ ይህ ኃይል ከአካባቢው ሚሊሻ ጋር መፋጠጡንም አመልክተዋል። የላሊበላ አውሮፕላን ማረፊያን ወደ ሰቆጣና ወደ አካባቢዎች መተላለፊያ ያደረገው ይሄ ቡድን አካባቢውን በተኩስ እያሸበረ መሆኑንም ሳይጠቁሙ አላለፉም። ይህ በእንዲህ እንዳለ ደግሞ በጀኔራል አበባ የሚመራው ቡድን በሸዋሮ ቤት አሉ የሚባሉ ባለ ሀብቶችና የሀገር ሽማግሌዎችን እንዲሁም ሚሊሻዎችንና የህዝባዊ ኃይሉን ደግፋሉ የሚባሉ ወጣቶችን እያሳፈነ መሆኑን ነው ምንጮቹ ያመለክቱት ይህን ለማስፈጸም ደግሞ ሰሞኑን ወደ ሸዋሮቢት በመሄድ ስብሰባ የጠራው አበባው ታደሰ ፋኖን ስጡን ይህን ካደረጋችሁ መሳሪያ እናስታጥቃችኋለን የሚል ማታሊያ ለማቅረብ ቢሞክርም ከተሰብሳቢው ግን ከባድ ተቃውሞ እንደገጠሙ ነው ምንጮች የሚናገሩት ተሰብሳቢ በምንም ሁኔታ ውስጥ ጠባቂውን የፋኖ ሕዝብ ኃይልን እንደማያስነካ በግልጽ አስቀምጦ ስብሰባውን ረግጦ መውጣቱንም ገልጸዋል። በህዝቡ አቋም ተስፋ የቆረጠው አበባውም ግብረ አበሮቹን በማሰማራት በሸዋሮ ቤትና አካባቢው ለሊቱን ጀምሮ ንጹሐንም ማሳፈኑን ቀጥሏል ይላሉ። በሌላ በኩል ደግሞ በወልቃይትና አካባቢ የወዴድና የውሀት ቡድን በከባድ መሳሪያ የተደገፈ ስልጠና ጀምራል በሚል አካባቢውን እያሸበሩት ነው ብለዋል። ምንጮቹም በአካባቢ በተደጋጋሚ የሚደረገው ትንኮሳ እንዳለ ቢሆንም በስደት ተጠልሎ የሚገኘው የሳምሪ ቡድን መጠለያ በእሳት ወደመ በሚል ሰበብ ይህንም ቡድን ለሌላ ጥቃት እንዲዘጋጅ እየተደረገ መሆኑንም ሳይጠቁሙ አላለፉም። ይህንን የወንጀለኞች ስብስብ ስደተኞች እንቀበላለን በሚል ሰበብ ወደ ሀገር ውስጥ እንዲገባ ለማድረግ እየሰሩ ያሉት ሁለቱ ቡድኖች ወልቃይትና አካባቢውን በንጹሐን ደም ለማጠብ ተዘጋጅቷል ሲሉም ምንጮች ይናገራሉ። ይህ በእንዲህ እንዳለ ደግሞ በጎጃም የተለያዩ አካባቢዎች አርሶ አደሩ ከማዳበሪያ አቅርቦት ጋር ተያይዞ የሚያነሳው ጥያቄ ዛሬም ተጠናክሮ መቀጠሉ ነው። የኢትዮ ሶስት ስልሳ ምንጮች የሚናገሩት በጎጃም መራዊና ደንበጫ እንዲሁም የተለያዩ አካባቢዎች ቅሬታውን እያሰማ ላለው አርሶ አደር ጥያቄ የሚመለከተው አካል ምላሽ ከመስጠት ይልቅ የአርሶ አደሩን አፍ ለማዘጋት በተለያየ አቅጣጫ የወሬድ ኃይል እንዲገባ እያደረገ መሆኑንም ሳይጠቁሙ አላለፉም። የደቡብ ኢትዮጵያ ህዝቦች ዋና ከተማ አርባ ምንጭ ብቻ፣ የማዕከል የኢትዮጵያ ክልል ዋና ከተማ ደግሞ ሆሳአና ብቻ እንዲሆን መወሰኑ ለኢትዮ ሶስት ስልሳ የደረሰው ሚስጥራዊ ሰነድ አመለከተም። የደቡብ ክልል ብልጽግና ፓርቲ የክልል አደረጃጀትን በተመለከተ ለከፍተኛ አመራሮች ያዘጋጀው ሚስጥራዊ ሰነድ ለኢትዮ ሶስት ስልሳ ደርሷል። በዚህ ሰነዱ መሰረትም የክልሉ አደረጃጀት ጉዳይ እስከ ሰኔ 30 2015 ዓ ም እንደሚጠናቀቅ ይዘረዝራል። አመራሩ ተገምግሞ እርምት ያደረገባቸው ጉዳዮች ቢኖሩም አሁንም ግን ችግር እንዳለበት ከመተማመን ላይ መደረሱንም ያመለክታል ሰነዱ። የወላይታና የጉራጌ ህዝብ ጉዳይ እስከዛሬም ስጋት ሆኖ መቀጠሉን ያስቀምጣል። በተጨማሪም ባለብዙ ማዕከል የሚባለው ተቀይሮ በአንድ የክላስተር ማዕከል እንዲጸና ከደቡብ ምዕራብ ኢትዮጵያ ከገጠመ ችግር ልምድ ተወስዶ በጥናት መታየቱን ነው ለኢትዮ ሶስት ስልሳ የደረሰው ሚስጥራዊ ሰነድ የሚናገረው። በዚህ የክላስተር ማዕከል አደረጃጀት መሰረትም የደቡብ ኢትዮጵያ ህዝቦች ዋና ከተማ አርባ ምንጭ ብቻ የማዕከላዊ ኢትዮጵያ ክልል ዋና ከተማ ደግሞ ሆስአና ብቻ እንዲሆን መወሰኑንም ሚስጥራዊ ሰነዱ ያጋለጣል። በተጨማሪም የዞኑ የልዩ ወረዳና ሌሎች ጥያቄዎች ከአካባቢና አጋግራዊ ምርጫ በፊት የማይስተናገዱ መሆኑንም በግልጽ አስቀምጧል ሚስጥራዊ ሰነዱ። እያንዳንዱ አመራርና አባል የሕግ በላይነት አስከብሮ እንዲያስፈጽም ስልጠና መዘጋጀቱንና ይሄ ስልጠና ደግሞ በቅርቡ እንደሚጀመርም ነው ለኢትዮ ሶስት ስልሳ የደረሰው ሚስጥራዊ ሰነድ የሚያሳየው። በመጨረሻም በጋዜጠኛና የታሪክ ምሁር አቶ ታዲዮስ ታንቱ የክስ ሂደት ላይ ምስክር የመስማት ሂደት ሲቋረጥ በአዲስ አበባ ያለው አፈናና ወዳልታወቀ ስፍራ ዜጎችን የመውሰዱ ሂደት አሁንም መቀጠሉን የኢትዮ ሶስት ስልሳ ምንጮች ገለጹ። ትላንት የአሻ ሚዲያ ስራ አስኪያጅን ጨምሮ የነገረ መለኮት ምሩቃን ማህበር ሰብሳቢና የሀገር አቀፍ የቤተ ክርስቲያን ወቅታዊ ጉዳይ አስተባባሪ አብይ ኮሚቴ ዋና ሰብሳቢ የሆኑት ቀሲስ አክሊል ዳምጠው መታፈናቸው ይታወሳል። ሌሎችም እንዲሁም ዛሬ ደግሞ በሀገሯ ምንም ድርድር የማታውቀው አርቲስት ሜላድ ዳዊት ያዛቸው ረፋድ ላይ ከቤቷ በዚሁ አፋኝ ቡድን መወሰዷ ነው ምንጮቹ የሚናገሩት። በተመሳሳይም የጴጥሮሳውያን ህብረት ጸሐፊ መምህር ተሾመ በየነና የጎፋ ሰንበት ትምህርት ቤት ሊቀመንበር ዮናስ ኢሳያስም በዚሁ አፋኝ ቡድን ወዳልታወቀ ስፍራ መወሰዳቸው ነው የኢትዮ ሶስት ስልሳ ምንጮች አመለከቱት። በጋሽ ታዲዮስ የክስ ሂደት ላይ ሲካሄድ የነበረው ምስክርነትን የመስማት ሂደት ሲቋረጥ ፕሮፌሰር ብርሃኑንና ጀነራል አበባው ታደሰ ዛሬ ፍርድ ቤት አንቀርብም በሚል ቃላቸውን ሳይሰጡ ቀርተዋል ይላሉ። ጉዳዩን ያስ የሚለው አቃቢ ሕግም የሰነድ ማስረጃዎች ከቀረበው ክስ ጋር ምንም አይነት ግንኙነት የላቸው መሆኑና እንዲመሰከሩ የተጠሩት ምስክሮች ተከላከሉ ከተባሉት አግባብ አንጻር የሚያስኬድና ትክክል ያልሆነ ነው ሲል ባለስልጣናቱን ችሎት ያለመቅረብ ጉዳይ አንስቶ የጽሁፍ አቤቱታ ማስገባቱን ነው የተከሳሹ ጠበቆች የሚናገሩት። ከዚህም ጋር ተያይዞ አቃቢ ጋ ቅርቦታል በተባለው አቤቱታ ላይ አስተያየት ለመስጠት በሚል ለሮብ በድጋሚ መቀጠሩን የሚናገሩት እነጋሽ ታዲዮስን በእስር ቤት እያማቀቀ ያለው የወዲዶ አፓርታይ ስርዓት በየቀኑ ወደ ማፈኛ ስፍራ የሚያግዛቸው ኢትዮጵያን ቁጥር ከፍተኛ ህይወት የሆነ መምጣቱን ነው የኢትዮ 360 ምንጮች የሚናገሩት፣ ቁጥሩን በትክክል መገመት አስቸጋሪ መሆኑን በመግለጽም ጭምር። ከዛም አልፎ በየአካባቢ የማጎሪያ ስፍራ አዘጋጅቶ ንጹሐን ዜጎችን እያጋዘ ያለው አካል ምግብና ውሃ በመከልከል በቁም እያሰቃያቸው ነው ሲሉም፣ ዘመድ ፍለጋ አዲስ ወደ ተሰራው የገላን ማጎሪያ ስፍራ ከጠፋ ያቀን የሆነ ወንድማቸውን ለመፈለግ ያመሩት ነዋሪ ይናገራሉ። ከቤቱ ዘጠኝ ሰዓት የተወሰደው መብራቱ አበራ ገላን ወደሚገኘውና አዲስ ወደተሰራው ማጎሪያ ስፍራ መወሰዱን በሰው ሰው ሰምተው መሄዳቸውንም ነው የሚናገሩት። አዲስ አበባ ነው። ዛሬ ሀያ ቀን ከተወሰደ ሰው ያው አዲስ አበባ ነው ወሰድትም ከሚኖርበት ቤት ሌሊት ዘጠኝ ተኩል ከቤት ነው። መብራቱ አበራ ይባላል። ባለፈው ገና ነው ዲተመስመር ገና ነው ከተማ ውስጥ ትንሽ ወጣ ብሎ ከከተማው ጫፍ አዲስ ማጎሪያ ቤት አዘጋጅተው በጣም ብዙ ሰዎችን ወስደዋል። ሰው አያውቀውም፣ ሲያሄደው ይጠይቅም የለም ይጠየቅም ሄዱ። ከዚህ ምንም አይነት ሰው የለም ስለው ለሚሉ እንዳለ በውስጥ በኩል አንዳንድ ጥሩ ጥሩ ፖሊሶቹ እንዳለ ነግረውኛል። ወደ ማጎሪያው ስፍራም ሲሄዱ ቦታው የሚጠበቀው በተለያየ ኃይል እንደሆነ መታዘባቸውን ይናገራሉ። ወደ ስፍራው መቅረብ አይደለም ከኬላው እንኳን ማለፍ አልተቻለም ሲሉም ያዩትን ሁኔታ ለኢትዮ ሶስት ስልሳ ገልጸዋል። ይሄ እስር ቤት አይደለም። እዚህ መታችሁ ሰው መጠየቃችሁ እስር ቤት አይደለም። የሚጠብቁት ቀይ መለያ ልብስ ኮማንዶ፣ ፌዴራል ፖሊስ፣ የኦሮሚያ ልዩ ኃይል ፖሊስ እና የተዋቀሩ ናቸው። አንደኛው አንደኛው አካባቢ ላይ አይፈልጉም አለ። ታፍነው የሚገኙትን ዜጎች ፍትህን በመከልከል እና ፍርድ ቤት እንዳይቀርቡ በማድረግ ጭምር በውሃ ጥምና በረሃብ እንዲያልቁ እየተደረጉን ይላሉ። አካባቢው ጭር ማለቱ ብቻ ሳይሆን አንድም ሰው ወደ አካባቢው ሄዶ መጠየቅ አይቻልም መባሉ ደግሞ እጅግ የከፋ ነው ብለውታል። መረጃ ምንም አይሉ በእርግጠኝነት ግን ያው ውሃ እንደማይሰጧቸው ምግብ እንደማይሰሯቸው ነው የማውቀው። ምንም አይነት አቅርቦት የለም። በቃ ይውላሉ ያራሉ። ፍርድ ቤትም አይቀርቡም። እንዴት ማይሄዱ ልነግርሽ የምፈልገው በቃ አዲስ ቤት እዛው ገላም እዛች ከተማዋ ጋር ወጣ ብሎ ነው ገላም ቢሰመስመር ነው ገና ዱከምና ና ሁዳ ማዋሽ ምትዳር ቦታለች ሁለቱ መሀል ያለው ገናል ሁለቱ መል የተጠመቀ ሲናት ሰውጣ እንደሚጠበቀው አንድም ሰው አካባቢ ላይሄደው መጠየቅ ማይችልም። ዛሬ አርቲስት ሜላትን ዳዊትን ከቤቷ ያፈነው ይሄው የወዲዱ ስብስብ በደብረ ብርሃን መሬት ላይ ለወደቁ ተፈናቃዮች እርዳታ ለመግዛት ወደ መርካቶ በሜር ላይ ሳለ ከነ መኪናው የታፈነው ኤርሚያስ መኩሪያንም የት እንዳደረሰው አይታወቅም ልጆቹና ቤተሰቦቹ። ከባድ ጭንቀት ላይ መውደቃቸውንም ነው ምንጮቹ ያመለከቱት። የኢትዮጵያ አየር መንገድ የአዲስ አበባ ቅርንጫፍ ባለሙያ የሆነው ጌታነት አከለ የሚያዝ የ1215 ገርጃ አካባቢ ተከራይቶ ከሚኖርበት ቤት ለጥያቄ ትፈለጋለ በሚል ከተወሰደ በኋላ እስካሁን የት እንደገባ አይታወቅም። ቤተሰቦቹም ሁሉም ማፈኛ አካባቢ ቢያዳረሱም እስካሁን እዚህ ያለ የሚላቸው አካል አላገኙም ይላሉ። እንደ ኤርሚያስ መኩሪያና ንደነ ጌታነት አከለ ሁሉ ከያሉበት ስፍራ የታፈኑና የት እንደደረሱ ያልታወቁበት በተለይ የአማራ ተወላጆችና የአዲስ አበባ ወጣቶች ቁጥር በሺዎች የሚቆጠር መሆኑንም ሳይጠቁሙ አላለፉም። ይህ በእንዲህ እንዳለ በተደጋጋሚ በዚሁ ስርዓት ለእስር የተዳረገውና በተደጋጋሚ ዋስትና የተጠየቀበት ኢንጂነር መለስ ደባስ ዛሬ ከእስር መለቀቁን የኢትዮ ሶስት ስልሳ ምንጮች ገልጸዋል።